ሰላም ጤና ይስጥልን። ውድና የተከበራችሁ የአንድነት ሚዲያ ተከታታዮች እንደምን አላችሁ? ሚያዝያ 17 2017 ዓ.ም ከአንድነት ሚዲያ ዜና እናሰማለን እንደሚከተለው ይቀርባል። ታላቅ የተጋድሎ ዜና ሚያዝያ 16 2017 ዓ.ም ከቅዱስ ላሊበላ ከተማ በቅርብ ርቀት የምትገኘው ሙቅ ውሃ ቀበሌ ለመያዝና የአማራ ፋኖ በወሎ ቤተ አማራ አስ ላስታ ሳምና ኮር ማረጉት አማራ ክፍለ ጦር ስር የሚገኘው በአርበኛ አንባው ነጋሽ የሚመራው የደጋው መብረቅ ሶስተኛ ሻለቃን አፍናለን ብሎ የተንቀሳቀሰው የብርሃኑ ጁላ ሰራዊት ሚኒሻና አድማ ድማ ብተና ከአንድ ሻለቃ በላይ ሰራዊት ሌሊት ተጉዞ ከቦታው በመድረስ ከ26ቱ የላስታ ወረዳ ቀበሌዎች፣ የገጠር ሜዳ የታዲዮስ ሳንባት ጠለፊጢትና ወደ ብዬ አራት ቀበሌዎች ቀጠን አስተባባሪ የሆነው አርበኛ ልደቱ አሰፋ በኔትወርክ ችግር ምክንያት መረጃ ስላልደረሰው ቤተ ክርስቲያን ሊስም ሲሄድ ፊት ለፊት ሲገጣጠሙ እጅ ስጥ ሲሉት እጄን ለባንዳ አሳልፌ አልሰጥም በማለት በፍጥነት ከለላ በመያዝ የያዘውን ሶስት ካዝና ጥይት አንድ ፍሬ እስከምትቀረው በምጠቁስ እና በምፋለም ከአራት በላይ ቁስለኛ፣ አንድ ባለ መገናኛ ሻለቃ መሪና ሁለት የእጁላ ሰራዊት ሰውቶ የቀረችውን አንዷን ጥይት ለራሱ ጠጥቶ በታላቅ ጀብድ በክብር ተሰውቷል። አርበኛ ልደቱ አሰፋ የብልጽግና መንግስት ተብዬው በማያስተዳድራቸው ቀበሌዎች እና የማህበረሰብ ክፍል እያስተዳደረ ፍትህ ረት እያሳፈነ የነበረ ጀግና ሲሆን፣ በዚህ እና በአመራራቸው መሞት የተበሳጩት የጆላ ሰራዊት አባላት አስክሬኑን እየጎተቱ ሲሆን፣ የአማራ ሕዝብ እሴት የሆነው ጡርን የሚያውቅ ነውርን የሚንቅ ማህበረሰብ በመሆኑ ባህላችን አስክሬን መጉ ለባህላችን አስክሬን አይጎተትም ሲሏቸው እናንተ የሚያፋኑ በማለት አቶ ምሳ ወዳይ የተባለን የአራት ልጆች አባት አርሶአደር ወዲያውኑ ረሽ ነው። ይህም አልበቃ ብሏቸው የማች ቤተሰብን ባቄላ፣ ጤፍ፣ እንዴና የተፈጨ ዱቄት በድምሮ 12 ኩንታል እህል አቶ ተረፈ ተስፋ የተባለ አርሶ አደር 15 ኩንታል እህል አልጋ የሴት ልጆቹን የቃል ኪዳን ወርቅ ቀለበትና ወርቅ የአንገት ሀብል ሙሉ የቤት እቃቸውን ከወለጋ ተፈናቅላ መጣ በወገን ድጋፍ እየኖረች ያለችን ምስኪን ሴት ወይዘሪት ሸዋዬ ካሳን ስድስት መቶ ብር እና ሁለት ቁንታል ዱቄት የአቶ ሲሳይ ደሳለኝ ሀያ አምስት ቁንታል ዱቄት ቤት ለቤት በመዞር እንዲሁም ለትውልድ የማያስበው የአብይ ዘራፊ ቡድን የገጠር ሜዳ አንደኛ እና መካከለኛ ደረጃ ትምህርት ቤት ለተማሪዎች የመጠን ግባት ዘይት የቅንጨ ዱቄት እና ሩዝ ሙሉ ለሙሉ ዘርፈው ሂደዋል። ይህንን የህዝብ ስቃይ እየሰማ ነው የህዝብ ልጅ ፋኖ ሰራዊት በማድረጉ ተማረ ክፍለ ጦር ስር የሚገኘው በአርበኛ አንባው ነጋሽ የሚመራው የኢደጋው መብረቅ ሶስተኛ ሻለቃ ተወርሮ ከቦታ በመድረስ ከባድ ትንቅንቅ በማድረግ ሚያዝያ 16 2017 ዓ.ም ከቀኑ 7 ሰዓት ላይ መልሶ ቀበሌውና ቀጠናው በፋኖ ቁጥጥር ስር ሊገባም ችሏል። በሌላ ዜና ስቦ ማስገዳት በሚለው ሚያዚያ 17/2017 ዓ.ም በላስታ ሳምኖ ኮር ስር ውባንታ አባታ ክፍለ ጦር በድል ቁርሶ አርበኛ ማድረጓ አሰፋው የምትመራውን ሻለቃ በቁጥር አምስት የሚሆኑ የመቄት ወረዳ ሚሊሻዎች ተቀላቅለዋል። በመጨረሻ መዳረሻውን ድልና ነጻነት የሆኑ የአማራ ህዝብ ተጋድሎ ይቀጥላል ሲል የአማራ ፋኖ በወሎ ቤተ አማራ ሳምኖ ኮር ህዝብ ግንኙነት ኃላፊ ቢሆንም ቢያበይ ገልጸዋል። በሌላ ዜና ዘመቻ አንድነት ወሎ ቤተ አማራ ግንባር አውጃኑ ክፍለ ጦር የሁለት አመቱን የትግል ጉዞ ምክንያት በማድረግ ታላቅ የታድሶ ዝግጅት አደረገ። የአማራ ፋኖ በወሎ ቤተ አማራ ምስራቅ አማራ ኮር አንድ አውጃኖ ክፍለ ጦር የሁለት ዓመቱን የትግል ጉዞ በጥልቀት በመገምገም ከድክመቶቹ በመማርና ጠንካራ ጎኖቹ እየበለጠ በማጠንከር የዶና ትግሉን ለድል እናበቃለን በሚል እና ለመላ ሰራዊቱ የደንብ ልብስ በማሰራት ጭምር ትናንት ሚያዝያ 16 2017 ዓ ም ታላቅ የተሃድሶ ዝግጅት በማድረግ ሰራዊቱን ለአዲስ የትግል ምዕራፍ አዘጋጅተዋል። በዝግጅቱ ከድርጅት ከኮርስ ከንዑስ ወረዳዎችና ቀበሌዎች አመራሮች የተገኙ ሲሆን የሕዝባችንን ሁለንተናዊ ህልውና ለማስከበር እንደ ፋኖ ብቻ ሳይሆን አጠቃላይ የአማራ ሕዝብ እንደ ሕዝብ አንድ ሁነን ጠላታችንን መውጋትና ማሸነፍ አለብን ሲሉ መልእክታቸውን አስተላልፈዋል። ክፍለ ጦሩና መላ ሰራዊትን በአዲስ መንፈስና ባለን ታላቅ ስለንቦና የበላይነት ትግላችንን ለድል እና እና በቃለን ሲሉ በመሪያቸው አርበኛ ካሳ አበበ በምስራቅ አማራ ኮር አንድ ወታደራዊ አዛዥ አርበኛ ደባሽ መምሬ በኩል መልእክታቸውን አስተላልፈዋል። በሌላ የተጋድሎ መረጃ የአማራ ፋኖ በጎጃም ጃዊ መተከል አራተኛ ክፍለ ጦር ነበልባሎች የክፍለ ጦሩ ተወርዋሪ ልዩ ኮማንዶ ሻለቃ፣ የነጋሽ ብርጌድ፣ የፍሬም ብርጌድ እና የደምስ ብርጌድ አምቦ ማርያም ላይ በተደረገ የጥምር ጦር ኦፕሬሽን በቀን 17-2017 ዓ ም መሽጉበት የነበረ ቦታ ምሽጉን በማስለቀቅ ዘራፊውን የብልጽግና ሰራዊት ሞት እና ቁስለኛ በማድረግ ከጥይት አረሩ የተረፈው እግሪ አውጪ ብሎ በማለት ወደ ሞሰቢት ካምፕ ፈርጥቷል። አድማጮቻችን፣ የዕለቱ ዜና ይህንን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ ተመኘሁላችሁ።